ዛሬ ዘመናዊ፣ ቀልጣፋ እና ቀጣይነት ያለው የትራንስፖርት ስርዓትን ለማስፈን አዲስ ምዕራፍ የከፈተ የኢትዮጵያ ምድር ባቡር የልቀት ማዕከል የመሰረት ድንጋይ ለማስቀመጥ የቴክኖሎጂ እና የማንሰራራት ማዕከል ማሳያ የሆነችው፣ የመጣችው የቱሪስት ማዕከል የሆነችው ቢሾፍቱ በመገኘቴ ታላቅ ኩራትና ደስታ ይሰማኛል። የትራንስፖርትና ሎጂስቲክስ ሚኒስቴር በኢትዮጵያ የ30 አመታት ፍኖተ ካርታ የትራንስፖርት ዘርፍ እቅድ፣ የ10 አመት መሪ እቅድ፣ የልማት እቅድ እና የብሔራዊ ሎጂስቲክስ ስትራቴጂዎችን በማዘጋጀት የትራንስፖርትና ሎጂስቲክስ ስርዓት ለመገንባትና ለማዘመን የተለያዩ ስራዎችን እየሰራ የሚገኝ ሲሆን ከነዚህ ውስጥ የተቀናጀ መልቲ ሞዳል አገልግሎት እንዲሰጥ፣ የሎጂስቲክስ ውጤታማና ወጪ ቆጣቢ እንዲሆን፣ ለአካባቢ ጥበቃ ዘላቂ ግብ መፍጠርና የፈጠራና የቴክኖሎጂ የተደገፈ አገልግሎቶች ናቸው። የባቡር መስመሮች የዚህ ራዕይ የማዕዘን ድንጋይ በመሆን ከብክለት የጸዳ ደህንነቱ የተጠበቀና ከፍተኛ አቅም ያለው የትራንስፖርት ዘዴ የባቡር ልማት ከሀገራዊ ግቦቻችን ጋር ለኢኮኖሚ እድገት ለክልላዊ ትስስርና ለብልጽግና ጉዟችን ማሳያ ነው። ይህ ማዕከል ከአዲስ ህንፃ ግንባታ ጅማሮ በበላይ የሆነውን የብሔራዊ ፍላጎቶቻችንና የማንሰራራት ተምሳሌታችን አካል መገለጫ ነው። በትራንስፖርትና ሎጂስቲክስ አገልግሎት ሚኒስቴር የ30 ዓመት የፍኖተ ካርታ በፖሊሲዎችና በስትራቴጂዎች ጉዟችን ውስጥ ወሳኝ ምዕራፎችን የሚያሳይና እውን የሚያደርግ ነው። የተቋማችን ተልዕኮ የሁሉም የትራንስፖርት ዘርፎች ማለትም የምድር የምድር የባቡር የውሃና የአየር ትራንስፖርትን በማቀናጀት ደህንነትን ቅልጥፍናንና ተደራሽነትን እና አገልግሎት ማዳረስ ነው። ይህ የባቡር ልቀት ማዕከል ይህንን ውህድ ለባቡር ሴክተሩ የሚያገለግል ሞተር ነው። ይህ የባቡር ልቀት ማዕከል በዲጂታል ስርዓቶች እና በኃይል አቅርቦት ላይ ምርምር በማድረግ ለኢንጂነሮች፣ ለቴክኒሽያኖች እና ለኦፕሬተሮች የአቅም ግንባታ እና የቴክኒክ ስልጠና በመስጠት በሀገራችን የባቡር ስፔር ፓርት የማምረት የመገጣጠምና ጥገና ችሎታዎችን የኤሌክትሪፊኬሽን እና ዝቅተኛ የካርቦን ቴክኖሎጂዎችን ጨምሮ የአረንጓዴ ትራንስፖርት የተለያዩ መፍትሄዎችን በማምጣት አገልግሎት የሚሰጥ ይሆናል። ይህ ማዕከል ከውጭ የሚገቡ ባለሙያዎችን ጥገኝነት በመቀነስ ተቋማዊ አቅምን ለማጠናከር እና ለኢትዮጵያ የባቡር ምርምርና ቴክኖሎጂ ልማት ቀጠናዊ ማዕከል ለማድረግ የበላይነት ሚና ይጫወታል። ከዚህም በላይ የበቃ የሰው ኃይል ለዓለም ገበያ በማቅረብ ለኢትዮጵያውያን ባለሙያዎች ሰፋ ያለ የስራ ዕድል ለኢትዮጵያ ሀገራችን ደግሞ አንድ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል። በመጨረሻም ይህ ጊዜ እውን እንዲሆን ለኢትዮጵያ ምድር ባቡር ኮርፖሬሽን እንዲሁም ለሌሎች ባለድርሻ አካላት ልባዊ ምስጋናን እያቀረብኩ ይህ የልህቀት ማዕከል ግንባታው ተጠናቆ ወደ ታለመለት ዓላማ በተፋጠነ ጊዜ እንዲገባ የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ ለማሳሰብ እወዳለሁ። የባቡር ኢኖቬሽን ማዕከል ወደ ዘመናዊ ፈጠራና ዘላቂ የትራንስፖርት ስርዓቶች ለምናደርገው የጋራ ጉዞ እንደ ማሳያ የሚሆን ሲሆን በተጨማሪም ይህ የባቡር ልቀት ማዕከል በቢሾፍቱ ስማርት ሲቲ ግንባታ ላይ የራሱን አሻራ የሚያሳርፍ ይሆናል ቢሾፍቱ እንግዲህ የባቡር አካዳሚ ማዕከል ብቻ አይደለም ባህር ኃይላችን እዚህ ነው ማዕከሉ የስልጠና ማዕከሉ የኢትዮጵያ ባህርና ሎጂስቲክስ ባህር ትራንስፖርትና ሎጂስቲክስ እዚህ ነው እያሰለጠነ ያለው። ሌሎች ማሰልጠኛ ማዕከላትም አሉ። እኔ ለቢሾፍቱ ከተማ አስተዳደርና ለአካባቢው ማህበረሰብ አንደኛ እነዚህ ማዕከላት እዚህ እንዲስተናገዱ ላደረጋችሁት ድጋፍ መሬት ከመስጠት ጀምሮ ማለት ነው፣ ህዝቡም ከተማ አስተዳደሩም በራሴና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ትራንስፖርት እና ሎጂስቲክ ሚኒስቴር ስም ከፍ ያለ ምስጋና እያቀረብኩ እናንተ የአካባቢው ወጣት የአካባቢው ማህበረሰብ ከነዚህ ተቋማት ግንባር ቀደም ተጠቃሚ እንዲሆን በዚያው አጋጣሚ ጥሬን እያስተላለፍኩ የተቋማቱን የምትመሩ አካላትም ይሄንን በጎ ህዝብ ይሄን ደግ ህዝብ ታሳቢ እንድታደርጉ በስራችሁ እንድታስቡት እሱ ሰጥቷችኋል፣ እናንተም መልሳችሁ እንድትሰጡት በዚሁ አጋጣሚ ላሳስብ ወዳለሁ። ለሰጠ መልሶ መስጠት አግባብ ስለሆነ ኢትዮጵያዊ ባህልም ስለሆነ ይህን ብዬ ይህ ማዕከል እውን እንዲሆን እና ያለመለትን ዓላማ እንዲያሳካ መንግስት አስፈላጊን ሁሉ ድጋፍ እንደሚሰጥ ላረጋግጥላቸው ወዳለሁ። አመሰግናለሁ። ዛሬ የምናስቀምጠው መሰረተ ድንጋይ የማስቀመጥ ስነ ስርዓት በቁሳዊ የሚገለጥ ብቻ ሳይሆን የሀገራችንን የባቡር ትራንስፖርት ዘርፍ ራዕይ እውን ለማድረግ የተጀመረ የጅማሬ መሰረተ ድንጋይ ነው። በኢትዮጵያ የምድር ባቡር ኮርፖሬሽን ስም ከልብ የመነጨ የእንኳን ደህና መጣችሁ ጥልቅ መልእክቴን ከታላቅ አክብሮት ጋር ላቀርብ እወዳለሁ። በዚህ ታሪካዊ ቀን ላይ መገኘታችሁ በእኛ ላይ ያላችሁን እምነት እና በአገራዊ የትራንስፖርትና ሎጂስቲክስ ዘርፍ እድገት ላይ ያላችሁን የጋራ ቁርጠኝነት የሚያሳይ ነው። በእያንዳንዱ ታላቅ ተቋም የጉዞ ምዕራፍ ላይ ቁልፍ የምንላቸው ምዕራፎች አሉ። ለኢትዮጵያ ምድር ባቡር ኮርፖሬሽን ቁልፍ ከሚባሉ ምዕራፎች አንዱ ይህ የዕለታዊ ቀን መሆኑ በጣም ከፍተኛ ደስታ ይሰማናል። ይህ የመሰረተ ድንጋይ ያልተናወጠ ቁርጠኝነታችንን ይገልጻል። የእቅዶቻችን አጽንኦት፣ የትብብራችን ጥልቀት፣ የአፍሪካን በባቡር ትምህርትና ስልጠና የሚያስተሳስር ማዕከል ለመፍጠር ያለንን ዘለቄታዊ ራዕይ የሚወክል መሰረተ ድንጋይ መሆኑን መግለጽ እወዳለሁ። የባቡር ኢንዱስትሪ በኢትዮጵያ የብዙ ዓመታት ታሪክ ያለው እንደመሆኑ የዛሬው የኢትዮጵያ ምድር ባቡር በሀገሪቷ የባቡር መሰረተ ልማት ግንባታን በማስፋፋት የባቡር ትራንስፖርት አገልግሎት ለመስጠት በሚኒስትሮች ምክር ቤት ደንብ ቁጥር 1142000 በህዳር 2000 ዓመተ ምህረት የተቋቋመ ሲሆን የባቡር ትራንስፖርት መሰረተ ልማትን ግንባታ የሀገራችንን የትራንስፖርት ዘርፍ ለማሳደግ ከሚደረጉ ወሳኝ ስትራቴጂያዊ ልማቶች ውስጥ ቅድሚያ የሚሰጠው ነው። በሀገራችን እየታየ ያለውን ኢኮኖሚያዊ እድገት ከፍተኛ የትራንስፖርት መሰረተ ልማት የሚፈልግ በመሆኑና የገቢ ወጪ ንግዱን ለማሳለጥ እንዲሁም ከተለያዩ ኮሪደሮች ጋር ለማስተሳሰር አማራጭ ወደቦችን ለመጠቀም የባቡር ትራንስፖርት ለኢኮኖሚያዊና ማህበራዊ እድገት ከፍተኛ አስተዋጽኦ ያበረክታል። ስለዚህም ኮርፖሬሽናችንም ይህንን ቶሎ ኮን ከግብ ለማድረስ የተለያዩ ፕሮጀክቶችን ቀርጾ መሰረተ ልማትን ዘርግቷል፣ እየዘረጋም ይገኛል። በዚህም ረገድ በዘርፉ ታላላቅ ስኬቶችን ያስመዘገበ ሲሆን ነገር ግን ይሁሉ ስኬት ያለ አመራር፣ ያለ ሙያ፣ ያለ እውቀት አይቻልምና የባቡር አካዳሚው ከመቼውም ጊዜው በላይ ዛሬ ያለው አስፈላጊነት ግልጽ ነው። ቀጣዩን የልማት ጉዞዎች የሚያስቀጥሉልን ምሁራንን በሁሉም አቅጣጫ ማፍራት ግድ ይለናል። እዚህ ላይ የባቡር አካዳሚው ታላቅ ሚና ይወጣል ብለን እናምናለን። በዚህም ረገድ የኢትዮጵያ ምድር ባቡር ኮርፖሬሽን አያት የሚገኘውን ግቢ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 ለማፍራት እየሰራ ይገኛል። ስለዚህም ይህ የምናስቀምጠው የመሰረተ ድንጋይ ለትውልድ ትምህርት ቤት ብቻ ሳይሆን ለኢትዮጵያችን ዘላቂ እድገት የምንገነባው መሰረት ነው። ለዚህ ታላቅ ፕሮጀክት በድጋፍ በትጋትና በቁርጠኝነት ትብብር አብራችሁን በመቆም ላደረጋችሁልን ትብብር፣ ለከፍተኛ የመንግስት አመራሮች፣ ለልማት አጋሮቻችን፣ በየደረጃው ሁሉ ላሉ የብሾፍቱ ከተማ አስተዳደር አመራሮችና ሰራተኞች፣ የአካባቢው ነዋሪዎችና የሀገር ሽማግሌዎች፣ ለኮርፖሬሽኑ ስራ አመራሮችና ሰራተኞች፣ እንዲሁም ለዚህ ስነ ስርአት ስኬት ድጋፍ ያደረጋችሁትን ሁሉ ከልብ ለማመስገን እወዳለሁ። እንግዲህ የዛሬዋ ቀን ለብሾፍቱ ከተማ ታሪካዊ ቀነች። በተለይም ብሾፍቱ ከተማ የቱሪስትም ከተማ እንደመሆኗ መጠን ይሄ የባቡር አካዳሚ እዚህ እንዲሰራ ዛሬ መሰረት ድንጋይ እንዲቀመጥ ሁላችሁም በከተማችን በመገኘታችሁና ይሄ ታሪካዊ ቀን ውስጥ በመታደማችሁ እንኳን ደህና መጣችሁ ለማለት እፈልጋለሁ። እንግዲህ ይሄ ባቡር አካዳሚ በእኛ ከተማ ውስጥ በመሰራቱ እኛ ከተማም ለዚህ ለባቡር አካዳሚ በመመረጡ እኔም የኛ ህዝብ ነዋሪም በጣም ደስተኛ ነን። በተለይም ብሾፍቱ የቱሪስት ከተማ በመሆኗ መጠን የተለያዩ እንደዚህ አይነት ድርጅቶች እንደዚህ አይነት አካዳሚዎች በከተማችን ውስጥ መሰራታቸው ትልቅ አቅም ነው የሚሆነን። እኛም የከተማው ነዋሪ እንደውም የክፍለ ከተማና የወረዳ ነዋሪዎች ይሄ አካዳሚ እዚህ እንዲሰራ ከባለፉት ሁለት ሶስት አመታት ይህን መሬት ለማዘጋጀት ብዙ ጥረት ስናደርግ ነበረ። ይሄ ማለት ምን ማለት ነው? ይሄ አካዳሚ በከተማችን ብቻ ሳይሆን ለሀገራችንም፣ ለአፍሪካም ከዛም በላይም ልዩ ትርጉም የሚሰጠው በመሆኑ ይሄ አካዳሚ ተጀምሮ እስኪጠናቀቅ ድረስ የወረዳው አመራርና ህዝብ፣ የክፍለ ከተማው አመራርና ህዝብ፣ የከተማው አመራርና ህዝብ ከጎኑ በመቆም ይሄ አካዳሚ እንዲጠናቀቅ የበኩላችንን ለማድረግ ራሳችንን አዘጋጅተን ያለነው።